ለምን ነበር የጠራኸኝ? እህ? ፈልጌሽ ነበር። አብረን ነበር። እንቅርታ ስጠራኝ ያው እሱን ትቶ ምንጣ ስለነበረኝ በስተ መጨረሻም ንጉስና ንግስቲቱ በዚህ መልኩ እንግዲህ ሸርብትን እያሉ ይገኛሉ። አዲስ አበባን በጣም ነው ያስዋቧት፣ በጣም ነው ያሳመሯት ማለት ነው። ብሩክንም እንግዲ እንግዲህ አዲስ ህይወት የራሴን ህይወት ጀምሬ ያለሁ ከአንተ ጋር የነበረኝ ነገር አብቅቶ አላልቋል፣ ከአንተ ጋር ከዚህ በኋላ ምንም ነገር አይኖርም በማለት እንግዲህ ከምትወደው ልጅ ጋር ከቻሳ ብላ መጣለች ማለት ነው። ብሩክ ደግሞ በቅናት ጭርጭርጭርጭር ብሏል። ብዙ ነገሮች ተናግሯል። እንዲሁም ደግሞ ስለ ጭፈራ ቤቱ ስለተገኘበት መንገድም፣ እንዲሁም ደግሞ ከሲሲ ጋር ስላለው ነገርም ብዙ ነገር ተናግሯል። አጠቃላይ ና እስኪ ስለ ሀይሚና ስለ ብሩክ ብዙ ነገሮች እየተወሩ ይገኛሉ። በተለይ የብሩክ ጉዳይ በጣም አሳሳቢ አስቸጋሪ ሆኗል። ምክንያቱም በጣም የሚወጡ ብዙ ሾልከው የሚወጡ ብዙ መረጃዎች አሉ። ብሩክም እንግዲህ ሙሉ በሙሉ እየሸመጠጠ ነው የሚገኘው። እንግዲህ ሀይሚ ደግሞ የራሴን ህይወት አዲስ ህይወት ጀምሬ ያለሁ ብላ እንግዲህ ከብሩክ ጋ እሱ ማድረግ የሚችለውን ነገር እሷ ማድረግ እንደምትችል እያሳየችው ትገኛለች። ይሄ ነገር ወዴት እየሄደ ነው? ይሄ ልጅ ማነው ነው ከየት ነው? ወዴት ነው? ለምን መጣ? እንዴትስ መጣ? ለወደፊትስ ያለው ነገር ምንድን ነው? የሀይሚና የብሩክ ጉዳይስ መጨረሻቸው ምን ሊሆን ይችላል? የምለውን ነገር እንግዲህ በደንብ የምናውራበት ሀሳብ የምንሰጥበት ይሆናል። እንዲሁም ደግሞ ብሩክ እንግዲህ ከሶሲ ጋር ስላለው ነገር ስለነበረው ነገር ስለሚኖረው ነገርም በግልጽ የተናገረው ነገር አለ። ይሄ ነገር እንዴት ይታያል? ሶሲ ደግሞ እንግዲህ እንደምታዩት እንደምታ ቆት ከፍፄ ጋ የሆነ ነገር ጀምራለች። ያ የሆነበት ግን እኔ እንደሚመስለኝ ሆን ተብሎ ሀይሚን ለማሳመን የተሰራ ሴራ እንጂ የእውነትም ፍፄና ሶሲ አንድ ላይ ይሆናሉ ብዬ አላስብም። ምክንያቱም እዛ ጋር ያልተዘጋ ያልተቋጭ ምዕራፍ እያለ ፍፄ እዚህ ነገር ውስጥ ዘው ብሎ ይገባል ብዬ እምነት ስለሌለኝ፣ ስለዚህም የምናወራበት ነገር ይኖራል ማለት ነው። ሀይሚ ግን ዛሬ እንግዲህ እንደምታዩት በጣም አምራ ተደምቃ ውባ አዲስ አበባን አደመቀቻት፣ እና ጨረቀዋ ሁሌም ይመርብሽ፣ ሁሌም ፈከተበይ፣ ሁሌም ማሬ ውኝ። በቃ እንደዚህ ነው መላትና በመጀመሪያ እንዴት ናችሁልኝ ውዴ ቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እና ስለመጣችሁ ከልብ አመሰግናለሁ። ሀያ አምስት ሺ ኬ ደግሞ ስላስገባችሁኝ እጅግ እጅግ በጣም በጣም ነው የማመሰግነው። ከተቀመጥኩበት እንዴት ተነስቼ ማለት ነው። በያላችሁበት ሰላማችሁ ብዝት ይበል፣ ክፉ አይንካችሁ። በአጠቃላይ ወዳችኋለሁ። ለምታበረታቱ ኮሜንት ለምትጽፉ ልጆች በሙሉ ትልቅ ክብርና ምስጋና አለኝ። ሀያ አምስት ሺ ስላስገባችሁኝ አመሰግናለሁ። ጉዞ ወደ አምሳ ሺ ኬ። አመሰግናለሁ። ወዳችኋለሁ። እና ስለ ሀይሚ ና ስለ ብሮክስ መጣላችሁ እንግዲህ የሁለታቸው ጉዳይ እጅግ በጣም የቆረጠለት እጅግ በጣም ያበቃለት ይመስላል። አንዳንዴ ደግሞ እንደሚዋደዱ እንደሚፋቀሩ ደግሞ ከአይናቸው እናያለን፣ እናነባለን ከንግግራቸው እንረዳለን። ግን ደግሞ ሀይሚ ይሄን ነገር መወሰን አልቻለችም። እሱ ያደረገውን ነገር ማድረግ እፈልጋለሁ እያለች ነው የምትገኘው። ወይም ደግሞ አደርጋለሁ፣ እችላለሁ፣ እንዳንተ መሆን አያቅተኝም፣ እንደውም ከአንተ በላይ ማድረግ እችላለሁ እያለች ነው የምትገኘው። እና ብሩክ ማወን ላይ አሁን ላይ ሳይሆን በቃ ከመጀመሪያው ጀምሮ እሱ በቃ ንጹህ እንደሆነ ምንም ነገር እንዳላጠፋ በቃ ይቅርታ ጠይቅ ያለውን አብነት ነገር ነው እያለ የሚገኘው። ሀይሚ ደግሞ ብዙ ነገሮችን አይታበታለች፣ ብዙ ነገሮችን ሰምታበታለች። ይሄ ጉዳይ ነው፣ ይሄ ነገር ነው እንግዲህ በህይወቷ ላይ ከብሩክ ጋር መቀጠል ያልፈለገችው፣ ከብሩክ ጋር መሆን ያልፈለገችው፣ ከብሩክ ጋር ረዥም ጉዞን ህልምን ማለም ያልቻለችው እንዲህ ባጭሩ እንዲቀር ለማየት ለአይኗ እንኳን የከለከለችው በቃ ማየት ራሱ ያልፈለገችበት የራሷ ምክንያት አላት ማለት ነው። ከመሬት ተነስታ አይደለም። ብሩክ ደግሞ ምንም ነገር እንዳላደረገ ነው የተናገረውና ዛሬ ከተናገራቸው ንግግሮች ጭፈራ ብሄድ ምናገባችሁ፣ የፈለኩትን ነገር ባደርግ ምናገባችሁ፣ ብሬ ነው የሚጨነቅ ብሏል። እና እውነት ነው አንዳንዴ ብርንም ስትይዘው እውነት ለመናገር ብዙዎቹ የጠፉበት ነገር ነው ይሄ ይቱ በእግዚአብሔር ይመስገን፣ ልምዕድሜ ለማዳም ቅመሞች ብዙዎቹን ጥጋበኛ አድርጓል። የእውነት መጀመሪያ ላይ ልብ እንኳን እንዴት እንደሚለበስ የማያውቅ ሁሉ አሁን ላይ ተለውጦ ተቀይሮ እድሜ ለማዳም ቅመም እያዩ ቪዲዮቻቸውን ከፍ አድርገዋቸው ገንዘብ ሲያገኙ ምናምን ተመልካችን የመናቅ ዝቅ የሚያደርግ አልሰማችሁም የራሳችሁ ጉዳይ የፈለጋችሁትን አምጡ የማለት ነገር እያየባቸው ይገኛሉ። እና ይሁን ችግር የለም እናንተ ገንዘቡን ይዛችሁ አጠቃቀሙን ካላወቃችሁት መጨረሻችሁ አያምርም ብዬ ነው የማስበው። እና ጭፈራ ቤት ምን ችግር አለው? ይህጀ በጠጣ ገንዘቤ ነው የሚጠፋ ምናምን እያልክ ነው መሄድ ትችላለህ። እኛ ምንም የሚመለከተን ነገር የለም። ከፈለክ የፈለከውን ነገር ማድረግ ትችላለህ ግን የማይጠቅም ቦታ ላይ እንዳትገኝ ነው፣ የማይጠቅምን ነገር አታድርግ በሚለው ነው እና ሶሲም እብድ ናት። ውሏን ማዳሯም የት እንደሆነ ይታወቃል፣ ግልጽ ነው። በእርግጥ ሰውናት ባህሪዋ አብሯት የተወለደ አይደለም፣ ወይም ደግሞ እንደዚህ የምታደርገው ነገር ከዛም እዚህ የምትለው ነገር አብሯት የተወለደ ነገር አይደለምና መቆም የሚችል መስተካከል የሚችል ነገር ነው። ብታስተካክሉ ጥሩ ነው። አዋዋላችሁን ብታውቁ፣ ይህንን ገንዘብ እንድታገኙ የረዳችሁ ፈጣሪ ስለሆነ ፈጣሪያችሁን እያመሰገናችሁ ያላችሁን ገንዘብ በሰላም ብትኖሩበት፣ በሰላም ብትበሉት፣ በሰላም ብትጠጡት የተሻለ ነው ብዬ አስባለሁ። ብር ስትይዙ ገና ቂጣችሁ ሳጠርጉ ወደ ጭፈራ ቤት የምትሮጡ ሰዎች አላችሁ። ምንም፣ በቃ ግልጽ ነው ይሄ ነገር ለእናንተ የማይበጅ ነገር፣ ጉስቁል ብላችሁ ልትወድቁት ችላላችሁ እና የምር እኛ የማዳም ቅመሞች አድማ ይዘን እንደዚህ የሚጠቅጠጋብ ጥጋብ የሚላቸውን ሰዎች ሙሉ ለሙሉ ትተናቸው ባና ይላቸው ቪዲዮቻቸውን ማለት ነው። ኪሳራ ነው የሚገቡት፣ ግን እድሜ ለኛ እያየንላቸው ነው። እነሱም ደግሞ እንደፈለጉ ይረግጡናል፣ ይሰድቡናል። ለማንኛውም አንተ የራስህ የሚጠቅምንና የሚጎዳን ነገር የምታውቀው አንተነህ ምን አገባችሁ ብላልና እወዳለሁ ብሩክ። በነገራችን ላይ የሀይሚንና እናንተን እንደስታ መጨረሻችሁ ማየት ነበር የምፈልገው ግን ነገራቶቼ ምናምን ደስ አይሉ። ሀይሚንን በዚህ ልክ ስታስከፋት እኔንም አስከፋኝ። ቅድሚያ የምሰጠው ለሴት ነው። ቅድሚያ መማቃት ሀይሚን ነው ና ለሀይሚ ነው የምጨነቀው፣ ለሀይሚ ነው የምቆረቆረው፣ ለሀይሚ ነው ቅድሚያ የምሰጠው ሁሌም ቢሆንና ያንን ነገር መፍት ነው ምንም ልታደርግ ትችላለህና ከባድ ሮ ብቻ እና ሀይሚም ዛሬ አንድ ልጅ ይዛ መጣለች። እና ብዙዎቹ እንግዲህ ሲጠብቁት የነበረው ነገር ነው። ቅድምም ቪዲዮ ሰርቼላችሁ ነበረ ስለ ልጁ ምናምን ነገር እና ዛሬም በቪዲዮ ከቻሳ ብለዋል። ምንድን ነው እንግዲህ መጨረሻቸው የሚሆነው የሀይሚና የብሩክ ጉዳይ ከተባለ ሀይሚ ይሄን ልጅ ይዛ መምጣቷ ምንም ደስ አላለኝም። አልዋሻችሁም። በእርግጥ እሱ እንዳቃጠላት፣ እሱ እንዳናደዳት፣ እሱ እንዳበሳጫት እሱ የደስታዋን ቀን እንዳበላሸው እሷም በቃ እሱን ማናደድ ማንጨርጨር፣ በቃ እሷም ከእሱም የሚበልጥ ወንድ ማግኘት እንደምትችል በቃ ወንድ ወንድ እንዳልጠፋ ተፈላጊ እንደሆነች ማሳየት መቻል ትችላለች። በቃ ሁና የሆነ አውርታ ምናምን ሳይሆን ሁና የምትገኝ ሴት ናት እና ያንን በማሳየቷ በጣም ደስ ብሎኛል። ብሩክም ተናዷል፣ በጣም ተናዷል እና ስለ ሊናም እያወራ ነበር እና እሷም አትሆን በነገራችን ላይ እና እዛም እዚህ የሚረግጥ ሰው ምንም የሚጠቅመው ነገር የለም። ለራሱም አይሆንም ለሌላ ሰውም ላጠገቡ ላለ ሰውም አይሆንም እንቅፋት ነው የሚሆነው እና አትሳደቢ ብላችሁኛል። አንዳንዴ ተስቶኝ በቃ የሆነ በጣም ነገር ስናደድ መጥፎ ቃል ለወረውር እችላለሁ እና አሁን ግን ከዚህ በኋላ ተጠንቅቄ ለማውራት እሞክራለሁ እና። ብሩክ እንግዲህ ይህ ልጅ ሲያየው በጣም ደንግጧል። ብቻዋን ነበር የፈለጋት አብረው ሄደች። ቅርታ ስትደውልልኝ በጣም ነው በቃ እንትን ያለችበት እና እንዴት ደስ እንዳለ በቃ እንጀቴ ና ያራሰችው ባለፈው በልደቷ ቀን ይሉላችሁ እኔ ከልደቷ ለምን ሄደ ወይም ደግሞ ምናምን ብዬ በእርግጥ ሀይሚ ጓደኞቿን ባታስከፋ ተጨንቀው ተጠበ ሰርፕራይዝ በማድረጋቸው ምናም ደስ ብሎኛል። ሚፍታ የሚያስጠላ ነገር አድርጎ ያው በእርግጥ እነሱን ለማስማማት ለማግባባት ነው። ብሩክ ከመጣ በኋላ ወጣ ሄዳለችና ብትኖር ደስ ይለኝ ነበረ በቃ መጥፎ ፊት አሳይተው ብሩክ ወጥቶ ቢሄድ ምናምን ጥሩ ጊዜ ታሳልፍ ነበር ግን እሷ እሱን ላለማስቀየም ወይም ደግሞ ከእሱ ጋር ላለመታየት፣ ባጭሩ በቃ ፊቱን ላለማየት ብላ ወጣ ጥላ ሄዳለች እና ያኔ ብገኝ ምን ችግር አለው ምናምን እያላት ነበረ። ችግሩ ምን መሰለ አንተ ነበረ ፕሮግራም አዘጋጅ ምናምን ነገር ሰርፕራይዝ ማድረግ የነበረብን ለመታረቂያ፣ እግዚአብሔርን ብዙ ነገር ማድረግ ትችል ነበር። እችል ልጅ የምትወዳት የምታፈቅራት ቢሆን ኑሮ የእውነት ብሩክ በጣም የሚፈልጋት ቢሆን ኑሮ ከቪዲዮ በስተጀርባ ያለ አይደል የሆነ በህይወቱ ቁም ነገር የሚፈልግ ቢሆን ከእሷ ጋር የቱንም ያህል ዋጋ ከፍሎ ብዙ ነገር አድርጎ የቱንም ያህል ብታስቀየሙ ብታስከፋው እንኳን እች ልጅ ምክንያት ሊኖራት ይችላል ብሎ ያልገባት ነገር ካለ ያየችበት ነገር የሰማችበት ነገር ካለ አስተውሎ ቆም ብሎ አይቶ በተለያዩ ጊዜያቶች ሰርፕራይዝ ሴት ልጅ በጣም በትንሽ ነገር ነው የምትታለለው። ፍቅር ያሸንፋታል። እና ሰርፕራይዝ አድርጎ ከፈለገም ስሟትም ሊሆን ይችላል። ከወደዳት ምን ችግር አለው? እሷን ወደ እሱ ነበር ማምጣት ማቅረብ የነበረበት። ግን ሰው በአዘጋጀው ፕሮግራም እሱ ተገኝቶ የባሰ ነው ፕሮግራሙ እንዲበጠበጥ ያደረገው። እና ከዛም ቀደም ብሎ በልደቷ ቀን በሚያስጠላ ሁኔታ የሚያስጠላ ነገር ሲያደርግ ነበር አይታችሁት ከሆነ ልጅቷን እየሳማት ነበር እያቀፋት ነበር፣ ምናምን ሀይሚ ማንም እንደሌላት ማንም እንደበቀ እንደማይቀርባት ምናምን አይነት ነገር አድርጎ ነው እና አንተ ያደረከውን ነገር ሀይሚ ማድረግ እንደምትችል አሳይታለች። እሷ ፍቅርን ብላ ነው፣ ስለምትወድ ነው፣ ለአንተ ቦታ ስላላት ነው። የሙሉን ጊዜዋን አብራት አብራ ያሰለፈችው አብራ የሆነችው እና የምትናገራቸው ንግግሮች ደስ አይሉም እና አሁንም ልነግር የምችለው ነገር ሌሎች ሴቶችም አሉ፣ አመጣችኋለሁ እያልክ ነው፣ እየዛትክ ነው የምትገኘው ቀጥልበት ግን፣ የምትጎዳውም ጥሩ አይደለም። ባጭሩ ሁለታችሁ የምታደርጉት ነገር እኔ ደስ አላለኝም። ሀይሚ ይሄ ልጅ ይዛ በመምጣቷ ደስተኛ አይደለም። ብሩክን ማናደዷ ማበሳጨቷ ጥሩ ቢሆንም ግን ደግሞ ይውላችሁ፣ እኛ ብሩክ ጋር ሀይሚ እንድትሆን እንድትሆን ብለን ገፋፍተናት ገፋፍተናት ነው ለዚህ መከራ ሁሉ የዳረግናት። የምሬን ነው የምላቸው። ልጅ ከካሜራ ስትወጣ ጠንካራ ልትመስል ያማረባት ቆንጆ ምናምን ልትመስል ይችላላችሁ። ከካሜራ ጀርባ ማን የሚላት የምታለቅስ ልጅ ናት። እግዚአብሔርን በጣም የምትቀርበው ከብሩክ በጣም የሚቀርባት ሌላ ማንም ጓደኛ እንደሌላት መቶ ፐርሰንት ነግራችኋለሁ ማንም የላትም ኢቨን ወንድሞቿ እንኳን የሉም ልደቷን እንኳን አዘጋጅተው እንኳን የሆነ ፕሮግራም አደገችልን እህታችን እዚህ ደረሰች ብሎ እንኳን ሰርፕራይዝ አላደርጓትም ምንም ጭራሽ ማለት ነው እነሱም የራሳቸው ህይወት ላይ ተጠምዶ ነው ያሉት እና ምን አለበት በዚህ ጊዜ እንኳን አንድ ላይ ቢሰባሰቡ በዚህ ጊዜ እንኳን ጥሩ ጊዜ ቢያሳልፉ ሰብሰብ ብሎና ያ ነገር እየሆነ አይደለም በቃ እና ሀይሚ፣ ይሄ ልጅ ማምጣቷ ትክክል አይደለም ብዬ ነው የማስበው። በቃ ከዚህ በኋላ አስፈላጊ አይደለም። በእርግጥ ከብሩክ ጋር ምንም ነገር ከዚህ በኋላ የማይቀጥሉ ከሆነ ምንም ነገር ማድረግ የማትፈልግ ከሆነ ምንም የሚስተካከል ነገር ከሌለ መቶ ፐርሰንት ካመነችበት፣ ከተማመነችበት የራሷን ህይወት መጀምሯ ጥሩ ነው። ዛሬም የመጣው ልጅ ቆንጅዬ ነው፣ ደስ ይላል ምናምን፣ ይመጣጠናሉ። በቃ ሁለቱም አንድ ላይ ሲሆኑ ደስ ይላሉ። እና ግጣሟን አታጠም። በጣም ለአንድ አዳም አንድ ሔዋን ተሰጧታል እና ለአንድ ሔዋንም አንድ አዳም አላት ብዬ ነው ማስቡ ና ይገኛል። ግን ሀይሚ ይሄ ነገር እስከ ምን ደረጃ ያደርሳታል ወይም ደግሞ እስከምን ያስጉዛታል የሚለው ነገር በጣም አስቸጋሪ ከባድ ነገር ነው። ብሩክን ለማናደድ ብላ የማይሆን ነገር ውስጥ ገብታ የማይሆን ህይወት ውስጥ የማይሆን መንገድ ውስጥ ጀምራ በኋላ ላይ እየየ ብላ እሷም ከምታለቅስ፣ ከምትጸጸት፣ ከምትቆጭ ህይወቷን ሉዝ ከምታደርግ እድሜዋን ሉዝ ከምታደርግ እኛም ጊቢ ጊቢ ብለን ከምናስገባት፣ ከብሩክ ጋር ያለውን ነገር አይታችኋላ ምን አይነት ነገር እንደተፈጠረ። የሰው ልጅ ማፍቀር ያለበት በራሱ ስሜት ነው፣ በራሱ ግፍፊት ነው፣ ራሱ አስቦበት አቅዶበት ወስኖ ሊሆን ይገባል። በአጭሩ እኛ ተጋቡ ተጣመሩ እንደዚህ በሉ እያለን ነው የሰው ህይወት እያበላሸ ያለ ነው። አሁን ላይ እኔ ሳስበው ማለት ነው ና እና ሶሻል ሚዲያ ላይ አጠቃላይ የቦታጀራ ዩቲዩበሮች አጠቃላይ ይከሰሱልን፣ በቃ ለፍርድ ለፍርድ ይቅረቡልን። እንዴ የማዳም ቅመሞችን በጣም አሰቃይተዋል፣ በቃ አጨናንቀዋል፣ አስለቅሰዋል፣ አስከፍተዋል፣ አሳዝነዋል፣ አንገት አስደፍተዋል። ስለዚህ ለፍርድ ይቅረቡልን። ፍትህ ፍትህ፣ በቃል ፍትህ ለኛ ለማዳም ቅመሞች። እንዴ የቦታ ጅራ ዩቲዩበሮች ለህግ ይቅረቡልን ብዬ እኔ በዚሁ አጋጣሚ ድምጽ ማሰማት ፈልጋለሁ ሁላችሁም እንደዛ እያላችሁ ድምጻችሁን አሰሙና ምንድን ነው የምንማረው የእውነት እኔ ሀይሚና ብሩክ በዚህ ልክ እኔ እንደዚህ ሆናሉ ብዬ አንድም ቀን በህልሜም በሆኔ የማሰቤው የማላውቀው ነገር ነው እየተፈጠረ የሚገኘው ሀይሚም ተቀይራለች ብሩክም ተቀይሯል ግን ሀይሚ እንድትቀየር አደጋት ነገር ደግሞ የራሷ ምክንያት አላት ብሩክ ምንም አላደረግኩም አላጠፋው ምናምን ይላል ግን እንዴት ነው ከመሬት ተነስታች ልጅ እንደዚህ ልትጣላ ምትችለው? እንደዚህ በቃ በዚህ ልክ ላይን እንኳን ልታየጠላች? ይሄን ነገር ራሱ ምንም አላሰብከውም አላቀድክበትም እና ቲክቶክ ላይ በነገራችን ላይ በርግጥ በጣም የወረደ ወሬ በጣም የሆነ እንዴት ነው የተጋነነ ወሬ ሲወራ እሰማለሁ። በእርግጥ እኔም ብሩክን የማናውቀው ብሩክ ስለማናውቀው ብሩክ ሁላ የሚወራበት ነገር አለ። ያ ነገር ደግሞ ጥሩ አይደለም። ፍታዊ እንሆን። ባጭሩ ሀይሚና ብሩክኔ አንድ ላይ ቢሆኑ ደስ ይለኛል። በጣም በጣም ደስ ይለኛል። ምክንያቱም ብሩክም ጸባዩን ያለውን ነገር አልመቻት ያለውን ነገር አስተካክሎ ምናምን የሰው ልጅ ተወልዶት የሚወለድ ይዞት የሚወለደው ባህሪ የለም። ገባችሁ? የሚስተካከል ባህሪ ነው ያለው እና ሀይሚ ደግሞ አስተካከል የምትችለው ነገር ካለ እሱም ነግረው ምናምን ያለውን ነገር ወስኖ ምናምን አንድ ላይ ቢሆነው የተሻለ ነው ብዬ ነው ማስበው። እና አዲስ ህይወት ጀምራለሁ ብላለች ግን ደግሞ መሆን የለበትም። ሀይሚ ተረጋጊ። ገና በአንድ ሳምንት አንድ ሳምንት እንኳን ሳይሞላሽ ሁለት ሳምንት ምናምን ሰው ጊቢበት ብሎ አስገብቶሽ ነገ ብቻሽን የሚተውሻው ሁሉም ሰውን ብቻሽን እየተውሽ ነው፣ ታውቂያለሽ። ከብሩክ ጋርም እራሱ ውኛ አብረሽኝ አብረሽኝ ሲልሽ የነበረ ሰው እያጨበጨበ የነበረ ሰው አሁን ላይ ጥፍ ጥፍ ብሏልና ያ ነገር ለአንቺ አስቸጋሪ ነው። አስተውለሽ ለመወሰን ሞክሪ ብዬ መልእክቴን አስተላልፋለሁ። ብሩክም እንግዲህ ነገም ሌሎችን ሴቶች ይዞ መምጣት እንደሚፈልግ ብዙ ሴቶች እንዳሉ በዙሪያው እንግዲህ ለሀይሚ ይነግሯት ዝቷት ዝቶባት ሄዷልና አስቸጋሪ ነው። የዝብሩራ ደጃፍ ሳይዘጋ ያድራል የሚባል አለና፣ እንደዛ መሆን የለበትም። ተው፣ ፍቅር ቀልድ አይደለም፣ ፍቅር ማሾፍ አይደለም። በፍቅር ስም አትቀልዱ። በፍቅር ስም በቃ አታማርቶ ራሳችሁ ላይ ያስጠላል። እንዴ ሳምንት ከሌላ ወንድ ጋር ሳምንት ከሌላ ሴት ጋር ምንድን ነው ይሄ? ምንድነው የምታስተምሩ? ነው፣ ፍትህ የእውነት እኛ በጣም በጣም በከባዱ የሚያስጠላ ነገር እያየን ነው የምንገኘውና ፍትህ ለእኛ ላለውኝ እስኪ እናንተስ አስተያየትና ሀሳብ ምን ይመስላል? ከብሩክ ጋር ነው መሆን ያለባት እች ልጅ ያለባቸውን ችግር ፈትተው ወይስ ደግሞ ዛሬ መጣ ብሩክ ለሀይሚ አይሆናትም አይመጥናትም። ስለዚህ ከዚህ ልጅ ጋር ነው ህይወቷ መኖር ያለባት መቀጠል ያለባት ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡ። እንደኔ ሀይሚና ብሩክ አንድ ላይ ቢሆኑ የተሻለ ነው ብዬ አስባለሁ። ግን ደግሞ አውርተውበት ወስነው ሀይሚ ምንም ነገር በቃ ከእሱ ጋ የሚያስደርጋት ወይ አብሮ እንድትቀጥል የማያስብላት ወይ ደግሞ የማያስወስናት ነገር ካለ የራሷን ህይወት መጀመሯ ጥሩ ነገር ነው ብዬ አስባለሁ። ይህንን ነገር ነው ከሁለት አንዱ ነው ከተስማማት ከብሩክ ትሆናለች፣ ካልተስማማት ደግሞ የራሷን ህይወት ጀምራ። ገና ልጅ ናት፣ ገና ወጣት ናት፣ ገና ጩጭ ትንሽዬ ልጅ ናትና ላይፏን በደንብ ቅጭት ትር ከምትወደው ሰው ጋር ከሚወዳት ሰው ጋር ላይፏን በደንብ በጥሩ ሁኔታ እንድታሳልፍ እድሜዋን በአግባቡ እንድትጠቀም በቃ አበረታታታለሁ። ሁሌም ግን ከሴት ጎን መቆም አለብን። መጀመሪያ የምርም ማለት ነው ለምን ሴት ነች የምትጎዳው፣ በብዙ መንገድ። ብሩክን አይታችኋላ። ስንት ሴቶች እንደቀያየረ አምስት ስድስት ሴቶች ይዞ መጣል። እኔ የማውቃቸው ወደ ዩቲብ ማለት ቅድም፣ እንደውም ፎቶቸውን ፖስት አድርጌ ብዙዎቻቸው ስሰድቡኝ ነበረ። እሱ ያመጣቸውን ሴቶች ነው እኔ እንትን ያልኩት የፖስተትኩት እንጂ ከየት እኔ ምን አደረግኩኝ? ምን አደረግኩ? እዚህ ጋር ምንም ያመጣሁት ነገር የለም አይደል። የእሱን ፎቶ አመጣሁ ለጠፍኩኝ። በቃ ይሄ ደግሞ እሱ ያመጣቸውን ነው እንጂ እኔ ሌላ ፈጥር ያመጣሁት ነገር የለም። ለማንኛውም አትሳደቡ። እኔ ከብሩክ ጋር ምንም ጸብ የለብኝም፣ ግን ሀይሚን ለምን አይረዳትም? ለምን እያጠፋ እንዳላጠፋ ይሆናል። ለምን በዚህ ልክ ሀይሚን አስገ በቃ ጥፋተኛ እንድትሆን ወይ ደግሞ እሷን እንድትጠላ ምናምን ለምን ያደርጋል? የሚሆነ ንግግር ተናግሮ ሀይሚ ቱግ ብላ የሆነ ነገር ተናግራ በቃ እሷን እንድትገመት ነው እያደረገ የሚገኘው። እና ያ ነገር ነው እያናደደኛለሁ እንጂ ብሩክን፣ እኔም ለሱ መልካም ነገር ነው የመኝለት። እግዚአብሔርን ነው የምላችሁ በጣም በቃ መልካም ጥሩ ነገር ጥሩ ህይወት ነው የመኝለት ለሱ ጥላቻ ያለብኝ ያስመስላችሁ አታውሩላለሁ አመሰግናለሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ኑሩልኝ እኔ ውዶች ሁሌም ስለምታበረታቱኝ እውነት በጣም ነው ማመሰግነው በተለይ ደግሞ ኮሜንታችሁን ሳይ የሚሰማኝ የደስታ ስሜት ልነግራችሁ ሊገልጽላችሁ አልችልም በጣም በጣም ነው ማመሰግነው እወዳችኋለሁ ሰላም እደሩልኝ